በርምስ ነው ሰው የአንድ ሰው እድገቱን ሁለንተናዊ ለውጡ የሚጀምረው ስለተማሪ አይደለም። የአንድ ሰው ሁለንተናዊ ለውጥ የሚመጣው ብር ስላለ ነው፣ ወርቅ ስላለ፣ ዘረኛ ስለሆነ፣ ማለት አሜሪካ ስላለው፣ ማለት ኢትዮጵያ ስለሚኖር፣ ኢትዮጵያ ገጠሩ ስለምኖርም ስለሚኖር የአንድ ሰው የሁለንተናዊ ለውጥ የሚጀምረው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አትሞ አትሞ ወደ ምድር በላከው በልጁ በማመን እንደሆነ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 29 ላይ ነው። በዮሐንስ ምዕራፍ 6 29 ሁላቸው አንድ ሰው አንድ ሰው ወደ ሁለንተናዊ እድገት ውስጥ፣ በረከት ውስጥ፣ ቅባት ውስጥ፣ ክብር ውስጥ፣ መገለጥ ውስጥ፣ ብልጽግና ውስጥ ሃሌሉያ ከጠላት የበላይ ሆኖ ያውላችሁ ተባርክ። ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላችሁ። ማምን በቃ ማምን፣ የዛን ሁለንተና እድገት ይጀምራል። ጤና ያጣችሁ ጤና ታገኛላችሁ፣ የታመማችሁ ትፈወሳላችሁ፣ ግራ የተጋባችሁ ከግራ መጋባት ነጻ ተወጣለ። በጨለማ የተከበባችሁ ከጨለማ ከበባ ጠላት አይኑ እያየ ከጨለማ ታመልጣላችሁ፣ ከሞት ታመልጣላችሁ። አይኗችሁ ይፈወሳል፣ ሀሳባችሁ ይፈወሳል፣ እቅዳችሁ ይፈወሳል፣ እይታችሁ ይፈወሳል፣ ንግግራችሁ መፈወስ ይጀምራል። አሁ የአዲስ ኪዳን መንፈሳዊ እድገት የሚጀምረው በአንድ ጊዜ ሳይሆን በአንድ ጊዜ ሳይሆን ከእግዚአብሔር ጋር ኢንትራክት ከእግዚአብሔር ጋር በምናደርገው ቃልን በማምለክ እለት በዕለት ወደ ማደግ ወደ መለወጥ እንደ ኢየሱስን መምሰል አንችል። ይህን በደምሱ አንድ ጊዜ አመንኩት፣ አንድ ጊዜ ዳንኩት፣ ድነቴ በቃ አለቀ። ከዚህ በኋላ እጠጣለሁ፣ ዘሙታለሁ ከዚህ በኋላ ውሸት እናገራለሁ፣ ከዚህ በኋላ ይጨፍራለሁ፣ ዓለምን ይጨፍራለሁ፣ ቸርች መጥቼ ይጨፍራለሁ። ከዚህ በኋላ ቅድስና በቃ አንዴ ዳንኩት፣ አንዴ የዳንኩ ሰው በቃ ከዚህ በኋላ ይጨማለቃለሁ የሚባል ነገር አይደለም። ፕሮሴስ አለው፣ መንገድ አለው፣ እድገት አለው፣ መገለጥ አለው፣ ብርሃን አለው፣ ቅባት አለው፣ ድምፅ አለው። በተለያየ ሁኔታ ውስጥ ለምሳሌ ቅድም ዮሴፍን ዮሴፍ በድንገት መጥቶ አይደለም ጠቅላይ ሚኒስትር በግብፅ ሀገር ላይ የሆነ። ተሽጧ፣ በወንድሞች ተንቋል፣ በከተማ ተንቋል፣ በህዝቡ ዘንድ ተንቋል። ለምን? ራእይ አለኝ ስላለ። አንዳንድ ጊዜ ባለ ራእይ ስትሆኑ መከራ ውስጥ ማለፍ ግድል አንዳንድ ጊዜ ጠቅላይ ሚኒስትር ለመሆን ስትፈልጉ መከራ ውስጥ ማለፍ ግድ ነው። መከራ ማለት አይገለል እስራት ነበር። ለምሳሌ ዮሴፍ ታስሯል በወህኒ ቤት፣ ዮሴፍ በጲጥፋራ ቤት ብዙ ጊዜ ሰራተኛ ሆኖ፣ ዮሴፍ በብዙ መከራ ውስጥ አልፏል። ግን እግዚአብሔር ከዮሴፍ ጋር ነበር ይላል መጽሐፍ ቅዱስ። አልተወውም፣ አልረሳውም ለምን ዘላለማዊ አጀንዳ ውስጥ ግን ቀስ በቀስ እያደረገ ያሳድገው ነበር፣ እየለውጠው ነበር፣ ማይንድ ዋሽ ያደረገው ነበር። ከዛ በኋላ ጠራና አንድ ጊዜ ሁሉ ነገር ካለፈ ወር አመጣና ጠቅላይ ሚኒስትር አድርገው፣ የገንዘብ ጠቅላይ ሚኒስትር፣ የጤና ጠቅላይ ሚኒስትር፣ የፖለቲካ ጠቅላይ ሚኒስትር፣ የሀገሪቱ ሴኩሪቲ ጠቅላይ ሚኒስትር፣ በቃ የሁሉ ጠቅላይ ሚኒስትር። በችግር ጊዜ መብላ ጀመረ። በችግር ጊዜ ቀና መሆን ጀመረ። በችግር ጊዜ ሰዎችን ከውድቀት ከረሃብ፣ ከቸነፈር፣ ከበሽታ በቃ ይታደግ ነበር። አያችሁ፣ አያችሁ። ስለዚህ ዛሬ ኢየሱስን ተቀበልክ ማለት ዛሬውኑ ኢየሱስን መስላል ማለት ነው። እድገት እስቴት ባይ እስቴት። ለዚህ ነው ጌታ ኢየሱስ ክርስቶስን ወደዚህ ምድር መጥተው በአንድ ቡጋ ወደ ሰላሳ ዓመት ያህል በማርያምና በዮሴፍ በወላጆች አማካኝነት ሲያድግ ነበር። ሁሉን ፈተናዎችን አንፎ ዝም ብሎ አይደለም። የሰማይ የምድር ጌታ የሆነ ዝም ብሎ አይደለም። ተወለደ፣ ወዲያውኑ ጠላት ፈለገ ሊገለው ሊገለው በቃ ከዛ ወደ ግብፅ ሸሹ። ከዛ እንደገና ከግብፅ ወደዚህ መጡ። እንደገና ማደግ ጀመረ፣ መለወጥ ጀመረ። ጠላት በብዙ ሰልፍ ሲፈልገው ነበረ ግን ሊያገኙት አልቻሉ። ለምን? በዘላለማዊ እቅድ ውስጥ ኢየሱስ ስላለ። ስለዚህ የአዲስ ኪዳን ሁለንተናዊ እድገት የሚጀምረው ጊዜ ይፈልጋል፣ ጸሎት ይፈልጋል፣ መንበርከክ ይፈልጋል፣ ማንበብ ይፈልጋል፣ መጽለቅ ይፈልጋል፣ ከጨለማ ከኃጢአት ከዓለም መውጣት ይፈልጋል። ይህን ሁሉ በአንድ ጊዜ ልናደርገው አንችልም። የራሱ የሆነ ፕሮሰስ አለ፣ የራሱ የሆነ እይታ ስለዚህ ከእግዚአብሔር ዘንድ በልጁ በኩል ወደኛ በመጣው ጸጋ እያደገ ወደ እሱ እያደ ወደ እሱ እየተለወጠ እንደምንሄድ የእግዚአብሔር ቃል ነው። ስለዚህ ይሄ መጽሐፍ ቅዱስ ለእኛ መንፈሳዊ ምግብ ነው። መንፈሳዊ ኃይል ነው። መንፈሳዊ መገለጥ መንፈሳዊ ክብር፣ መንፈሳዊ መጎስ ነው። ይሄ ዝም ብሎ አይደለም። ለእኛ ይሰ እንድንሰራ እንድናነብ። አንዳንድ ሰዎች ትራስጊ አድርጋችሁ የምትተኙ ሰዎች ዛሬ ንቁና መጽሐፍ ቅዱስ ከፍታት ማንበጀ ነው መጽሐፍ ቅዱስ ማንበብጀ ይዛችሁ የምትሰሩ አንዳንድ ሰዎች ልጄ እንዳይደነግጥ ብለው መጽሐፍ ቅዱስ ወስዶ እዛ ያስቀምጣል አይደለም። ከፈት አርጋችሁ ለልጆቻችሁ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ቀራው ያድራል የሚለው ነገር አንብቡላችሁ፣ አንብቡላችሁ። እንግዲህ ተዘግቶ በመቀመጡ ይሄ ቃል ምንም ከማንኛውም አይነት መጽሐፍ በምንም አይለይም። ካላነበባችሁ፣ ካልበላችሁ፣ ካልበላችሁ፣ ካላነበባችሁ እድገት የሚባል ነገር ኢየሱስ ክርስቶስን የግል አዳኜ አድርጌ ብቻ በቃ ዘላለማዊ ሆኛለሁ፣ አይደለም። ፕሮሴስ አለ። ቀን በቀን ጸሎት ያስፈልጋል። ቀን በቀን መታጠቅ ያስፈልጋል። መንፈሳዊ መጠጥ አለ፣ መንፈሳዊ ምግብ አለ፣ መንፈሳዊ ቅባት አለ፣ መንፈሳዊ ኃይል አለ። ይሄን በየቀኑ ካልበላችሁ ትጎዳላችሁ፣ ወይም ጭንቅላቱ ያብጣል፣ ወይም ሆዱ ያብጣል፣ ወይም እግሩ ያብጣል። ወይም መቆም ታጣለ፣ መቀመጥ ታጣለ፣ ወይም በእውነት ችግር ውስጥ ትገባል። ስለዚህ በየዕለቱ የእግዚአብሔርን ቃል በማመን ወደ ሁለንተናዊ ለውጥ፣ ወደ ሁለንተናዊ እድገት መምጣት እንደሚቻል የእግዚአብሔር ቃል እየተናገረ የዚህ የሁለንተናዊ እድገት ልጁን ክርስቶስን በምድር ላይ በምድር ላይ ተጽዕኖን እንዲፈጥር የእግዚአብሔር መንግስት እንዲመሰረት እንዲያድግ፣ የክርስቶስ አምባሳደር በመሆን የሰማዩን መንግስት በመወከል በምድር ላይ መኖርን ያመለክት። ስለዚህ you are ambassador you are ambassador ባለሥልጣን ናችሁ፣ ስልጣኑን ግን በአገባብ አልተጠቀም። ወይ አምባሳደር በእግዚአብሔር የተመረጠ ለክብሩ የታጨ የበረከት ምንጭ ለእኛ ተዘጋጅቶ፣ ስለዚህ የአባቴ ብሩካን በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስን በውስጥሽ ላይ በውስጥ ላይ የተቀመጠ ይህ ቅባት በኢየሱስ ክርስቶስን ማደግ እንዲጀምር አሁን ዛሬ ቀን በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ጨለመው እንዲዋጥ በዚህ በዘላለማዊ ሀሳብ በዘላለማዊ እቅድ ሻይን እንድታብሉ እንድትነሱ፣ ኃይለኛ እንድትሆኑ ለጠላት እንዳትገዙ፣ ለጨለማ እንዳትገዙ፣ ለዓለም እንዳትገዙ፣ ለኃጢአት እንዳትወርቁ በውስጣችሁ ያለው ያ የክርስቶስ መንፈስ በኃይል ለውጥን እንዲያመጣ በጌታ በኢየሱስ ክርስቶስ እንጸልያለን። በዚህ ምድር ላይ ተጽዕኖን እንድትፈጥሩ፣ በዚህ ምድር ላይ ኃይለኛ እንድትሆኑ፣ በዚህ ምድር ላይ ፓውር። ሃሌሉያ በክርስቶስ ኃይል መውጣትና መግባት እንድትጀምሩ በጌታ በኢየሱስ ክርስቶስም ዛሬ ጸልያለሁ።